ባለፉት ሀያ ምናምን ዓመታት በእኔ እምነት እጅግ በጣም ድንቅ ስራዎችን የሰራ ተቋም ነው። በፍጹም ማትረሳቸውን ስራዎችን የሰራ የራሱ የማይሻር አሻራ የራሱ ሁሌም ሲታወስ ሊኖር የሚችሉ አሻራዎችን የሰራ ተቋም ነው። ሚዲያ ውስጥ እየሰሩ ያሉ አመራሮችን፣ አባላትን፣ ጋዜጠኞችን አጠቃላይ ስታፉን ማመስገን እፈልጋለሁ። 56 ብሔሮችና ብሔረሰቦች ቋንቋቸው፣ ባህላቸው፣ ታሪካቸው በደንብ እንዲታወቅ አድርገዋል፣ ወደ መድረክ አምጥቷል። ይሄ ሚዲያ ሁሌም በደቡብ ኢትዮጵያ ታሪክ የራሱ አሻራ ያኖረ ሲታወስ የሚኖር ትልቅ ተቋም ነው። በዴሞክራሲ ጉዳዮችም በልማት ጉዳዮችም የማስተማር ስራ ኢንፎርም የማድረግ ስራ ሰርቷል እና ከፍተኛ ሆነ በማህበረሰቡን የማነቃቃ ስራ ሰርቷል። በየ አካባቢው እያንዳንዱ ማህበረሰብ በቋንቋው እርስ በርስ ኮሚኒኬት እንዲያደርግ በቋንቋው ስለ ልማት እንዲያወራ በቋንቋው ስለ ቴክኖሎጂ እንዲያወራ በቋንቋው ሌሎች አካባቢ ያሉ ነገሮችን ማወቅ እንዲችል አድርጓል። ህዝቦችን ለኢትዮጵያውያን ወንድሞችም ለአለምም አስተዋወቋል ኢትዮጵያውያን የበለጠ እንዲቀራረቡ በኋላ ቀድሞ ማህበረሰቡ አንድ ላይ በነበሩ ጊዜ የጋራ ብዙ ነገሮችን ፈጥሯል። ስለዚህ ከፈጠሯቸው ጋራ ነገሮች ውስጥ አንዱና ሁሉም መኖር አለበት ብዬ ማምነው የደቡብ ራዲዮና ቴሌቪዥን ልክ አንድ በተቋሙ ግንባታ ውስጥ አሻራ እንዳለ ሰው በምንም መልኩ እንዳይዳክም በምንም መልኩ የበለጠ ጎልቶ እንዲወጣ ከሚፈልጋቸው ጉዳዮች አንዱና ዋነኛው የመደመር ምልክት ስለሆነ የደቡብ ራዲዮና ቴሌቪዥን ምክንያቱም አራቱን ክልሎች ይዞ የሚወጣ ክልላዊ ባህሪ ያለ አራት ክልል ይዞ የሚወጣ እኮ የሚዲያ ተቋም የለም። የሚዲያ ተቋም ኤይዘር ሀገራዊ ነው፣ ወይም እያንዳንዱ ክልል እየራሱ ነው። ይሄ አዲስ ልምድ ነው። አየህ፣ ለኢትዮጵያም አዲስ ልምድ ነው። በታሪክ አጋጣሚ ከዛ አካባቢ የወጣን ሰዎች በሀገር ደረጃ ነው ያለን። በሌሎችም አካባቢዎች ያሉት ልምዳቸውን እውቀታቸውን ለኢትዮጵያ ግንባታ በሚሆን መንገድ፣ ለክልሎቹ ብልጽግናና እድገት በሚሆን መንገድ አስተዋጽኦ የምናበረክት ከሆነ ተጋግዘን ለውጥ እናመጣለን ብዬ አምናለሁ።